የኢፌዴሪ ፌዴሬሽን ምክር ቤት መደበኛ ጉባኤውን ማካሄድ ጀመረ። ኢፌዴሪ ፌዴሬሽን ምክር ቤት ስድስተኛ የፓርላማ ዘመን አምስተኛ ዓመት የስራ ጊዜ አንደኛ መደበኛ ጉባኤውን በምክር ቤቱ የጉባኤ አዳራሽ ነው እያካሄደ የሚገኘው። ለጉባኤው ተያዙ አጀንዳዎች ላይ የተወያየበት ውሳኔዎችን ቀጣይ አቅጣጫዎችንም ያስቀምጣል ተብሎ ይጠበቃል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ሰለሞን በየነ በቀጥታ መስመራችን ላይ ይገኛል። ሰለሞን እንደምን ውለሃል? መረጃዎችን መቀጠል ትችላለን። ችል ስድስተኛው የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን አንደኛ መደበኛ ጉባኤውን እያካሄደ ነው የሚገኘው። ምክር ቤቱ በትላንትናው ዕለት ከተወካዮች ምክር ቤት ጋር የጋራ የምክር ቤቶች መክፈቻ ስነስርዓት ማከናወን ይታወቃል። በዛሬው ዕለትም መደበኛ የ2018 በጀት ዓመት ስራውን ወደ ማከናወን ገብቷል። ይህም በአለፈው ዓመት 2017 በጀት ዓመት የተከናወኑ አጠቃላይ ስራዎችን በመገምገምና የ2018 በጀት ዓመት እቅዶች ላይ ሪፖርቶችን እንደዚሁም ደግሞ እቅዶችን በመስማት ነው በማስደቅ ስራዎችን እያከናወነ የሚገኘው ቀደም ብሎ የፌዴሬሽን ምክር ቤት በዛሬ ዕለት የ2017 በጀት ዓመትን አጠቃላይ ጉዳዮችን ከመረመረ በኋላ በማጽደቅ ነው የቀረቡለትን ሀሳቦችና እቅዶችን ወደ ውይይት የገባው። በቅድሚያም የምክር ቤቱ የቀረበለት የድጎማ በጀትና የጋራ ገቢዎች ጉዳይ ቋሚ ኮሚቴ ያቀረበውን አጠቃላይ የ2017 በጀት ዓመት እቅድ አፈጻጸምና የ2018 ዓመት አዲስ እቅድ ነው። ይህም በምክር ቤቱ ቋሚ ኮሚቴዎች በኩል እንደዚሁም ደግሞ በሰብሳቢዎች በኩል የቀረበለትን ሀሳብ መርምረዋል። በዚህም ባለፉት ዓመታት በክልሎች መካከል የሚደረገውን የድጎማ ስራት በማሻሻል ረገድ በርካታ ውጤታማ ስራዎች መከናወናቸውን በዚሁ ጊዜ የቀረበበት ነው። በተለይም ደግሞ በ2012 ከነበረው 42 ቢሊዮን በ2017 91.7 ቢሊዮን የጋራ ገቢዎች ላይ የተደረሰበት መሆኑን በዚሁ ጊዜ የተመለከተበትና በተለይም ከሮያሊቲ ክፍያ እንደዚሁም ደግሞ ትልልቅ መሰረተ ልማቶችን ከመስራት አኳያ በክልሎች መካከል ያለውን ተወዳዳሪነትና የልማት ተደራሽነትን በማረጋገጥ ረገድ በርካታ ስራዎች መከናወናቸውን በቋሚ ኮሚቴው በኩል በሪፖርት ቀርቧል። ይህንንም የምክር ቤቱ አባላት ጥያቄዎችን አንስተዋል። በተለይም አሁን ላይ አዳዲስ ክልሎች ስራዎችን እያከናወኑ ይገኛል። እነዚህ ክልሎችን በማገዝ ረገድ የሚሰሩ ስራዎች በተጠናከረ መልኩ ሊቀጥሉ እንደሚገባም ጥያቄ የተነሳበት ነው። ይህም በቋሚ ኮሚቴዎች በኩል ምላሽ የተሰጠበትና በቀጣይነትም እነዚህን ክልሎች ታሳቢ ያደረጉ ስራዎች በአዲስ መልክ ለመስራት አዳዲስ እቅዶች መታሰባቸውን የ2018 በጀት እቅድ ውስጥ መካተቱ ነው የተገለጸው እንዳጠቃላይ በተለይም ፍትሐዊ የሆነ የልማት ተደራሽነትን በማድረግ ማረጋገጥ ረገድ 2018 ዓመት የተያዘው እቅድ ለዚህ ደግሞ አስቻይ ሁኔታዎችን እንደሚፈጥር በቋሚ ኮሚቴዎች በኩል ሀሳብ የተሰጠበት ነው። ሌላኛውና ሁለተኛው ጉዳይ ሆኖ በምክር ቤቱ ውይይት ላይ የቀረበው የማንነት አስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ ያቀረበው ሪፖርት ነው። ይህም የ2017 አጠቃላይ እቅድ አፈጻጸምና በ2018 ሊከናወን የሚገባቸው ስራዎች ላይ በትኩረት ተወያይቷል። በተለይም በኢትዮጵያ የማንነት ጥያቄዎችን ከመፍታት አንጻር ምን አይነት ተግባራት ተከናወን የሚለው በምክር ቤቱ አባላት የተነሱ ጥያቄዎች ናቸው። በተለይም ከጊዜ ወደ ጊዜ የማንነት ጥያቄዎች ከተለያዩ አካባቢዎች ይነሳሉ። እነዚህ ጥያቄዎች ግን የታችኛው መዋቅር ጠብቀው እስከ ፌዴሬሽን ምክር ቤት በሚደርሱበት ጊዜ ሁሉም ትክክለኛው መንገድ እንዲያልፉ በፌዴሬሽን ምክር ቤት አጠቃላይ ድጋፍ፣ እንደዚሁም ደግሞ ክልሎች ክትትል ሊያደርጉ እንደሚገባ ጭምር የተነሳ ነው። እስካሁን ድረስ ፌዴሬሽን ምክር ቤት ባለፉት አመታት ከስልሳ በላይ የማንነት ጥያቄዎች እንደመጡለት ነገር ግን ሰላሳዎቹም በአካባቢ በሚገኙ አስተዳደሮች መመለስ የሚችሉ በመሆናቸው ወደዛ እንዲመለሱ የተደረገበት ስለመሆኑ በዚሁ ጊዜ የተነሳ ነው። ነገር ግን አሁንም የማነት ጥያቄዎች ሲነሱም በክልሎች የመልማትና በዘላቂ ሰላምና ልማት ውስጥ የራሳቸው ሚናና አስተዋጽኦ በሚወስዱ መልኩ ታሳቢ ተደርገው ምላሽ ሊሰጥባቸው እንደሚገባም ከቋሚ ኮሚቴዎች የተነሱ ሀሳቦች ሆኗል። ነገር ግን በእነዚህ ጉዳዮች ላይ ጥያቄዎች ከአባላት ተነስተዋል። በተለይም ከእነዚህ ከማንነት ጥያቄዎች ጋር በተያያዘም ይህንን ሀሳብ ምክንያት አድርገው ሌሎች አካላት የሚሳተፉበት እንደዚሁም ደግሞ ጥያቄዎችን ላልሆነ ጉዳዮች እንዲውል የሚደረግበት አካሄዶች እየታዩ ነው። እነዚህን ከመግታት አንጻርም ክልሎች በጋራ ሊሰሩም እንደሚገባም በዚሁ ጊዜ ተነስተዋል። ከዚህም ባሻገር ደግሞ በአስተዳደር ወሰን አካባቢ በክልሎች መካከል ያሉ የአስተዳደር ወሰኖችን ማበጀት ላይ ክልሎች በጋራ ሊሰሩ እንደሚገባና ይህንንም በትብብር በማጠናከር ለቀጣይቷ ኢትዮጵያ አስቻይ ሁኔታዎችን መፍጠር ላይ ስራዎች መስራት እንደሚገባ ነው የተነሳው በተለይም ደግሞ ከብሔረሰቦች ጉዳይ ጋር በተያያዘም የፌዴሬሽን ምክር ቤት የብሔረሰቦችን አትላስ የማዘጋጀት ስራዎችን እያከናወነ እንደሚገኝ በዚሁ ጊዜ የፌዴሬሽን ምክር ቤት አፈጉባኤ አግኘው ተሻገር ለአባላቱ አረጋግጠዋል። ከዚህም ባሻገር ደግሞ ሕገ መንግስቱን ተከትሎ የሚነሱ ሌሎች ጥያቄዎችን የማንነትም የአስተዳደር ወሰን ጥያቄዎችም ሕገ መንግስቱን ባማከለ መልኩ ምላሽ ለመስጠት የሚያስችሉ ስራዎች እየተከናወነ እንደሚገኝ በዚሁ ጊዜ አረጋግጠዋል። ለዚህም ደግሞ የክልል መንግስታት ትብብሮችን ሊያደርጉ እንደሚገባም ከፌዴራል መንግስትም ቁርጠኝነት እንዳለም በዚሁ ጊዜ አፈጉባኤው ጉባኤው አረጋግጠዋል። እነዚህ ሁሉ ግን በዋናነት የኢትዮጵያን ሰላም እንደዚሁም ደግሞ በጋራ የመልማትና ብዝሃነትን ባጠናከረ መልኩ ሊያስቀጥል የሚችሉ ተግባራት እንደዚሁም ደግሞ የክልሎች ትብብር እንደሚያስፈልግ አንስቷል። እንግዲህ በእስካሁን ሂደት የፌዴሬሽን ምክር ቤት በእነዚህ ሁለት ጉዳዮች ላይ ውይይት አድርጓል። አሁንም እየመከረ ነው የሚገኘው። በተለያዩ ጉዳዮች ላይ ውይይቶችን በማድረግ ያጸድቃል ተብሎ ነው የሚጠበቀው። እነዚህ ሁለቱ ጉዳዮችም በ2018 በጀት አመት በተጠናከረ መልኩ እንዲቀጥሉ በማለት የፌዴሬሽን ምክር ቤት አባላት በሙሉ ድምጽ ያጸደቋቸው ጉዳዮች ሆነው ተላልፈዋል ማለት ነው። ለአሁን ያሉ መረጃዎች ይህን ይመስላሉ። ምን ይችል